ዜና ይስጥልኝ። ይህ የሰሜናውያን ድምፅ። ኦዴሴን ግን አመለ ሃራዋን አንዳንድ ሰዎች ብልጽግና ለምን ተፈጠረ የማን ነው ብሎ ይጠይቁናል። ብልጽግና የኦሮሞ ነው። ብልጽግና የኦሮሞን ጠላቶች ከስልጣን ከቤተ መንግስት ለማባረር የተፈጠረ ነው። ብልጽግና ጠላቶቻችንን ከዚህ በኋላ ከኛ ጋር ቁጭ ብለው በሀገሪቱ ላይ መወሰን እንዳይችሉ የተፈጠረ ነው። ኦሮሞ የራሱን ድርጅት ገንብቶ ሀገር መምራት አይችልም፣ ሀገር መምራት የለበትም የሚሉት ብልጽግናን ይሰድባሉ። ኦሮሞ ግን የብልጽግና አባት የአዲስ ሀሳብ አይምሮ ባለቤት ስለሆነ የራሱን አያሳንስም፣ የራሱን አይገፋም የራሱን አይጠላም እንመጣለን እንጠያየቃለን እናሸንፋለን እንሻገራለን እናሻግራለን ሊያቆመን የሚችል ማንም አይኖርም ዛሬ እንደሚዳቋ ወዲና ወዲያ የሮጠ የሚወራጨውን ይቅርና 27 ዓመታት የበላችንን ወያኔ እንኳን በልተን አባረናታል። ኦሮሞ እስኪነቃ ነው እንጂ እስኪነሳ ነው እንጂ ሲነሳ ሚዳቋ አትበላንም እኛ ዝሆነን እንሰብራለን እንበላለን እንገዛለን ሀሳብ አለን ድርጅት አለን ከአለም ጋር ግንኙነት አለን ህዝባችን በስራ ያውቀናል የተከበራችሁ የሰሜናውያን ድምጽ ቤተሰቦች ጤና ይስጥልን። ሰሜናዊነት በተለይም የብልጽግና አገዛዝ በስልጣኑ ከመጣና በትግራይና በአማራ ህዝብ ላይ የደረሰውን የዘር ማጥፋት ጦርነትን ተከትሎ የተቀጣጠለ የህልውና ማስጠበቂያ እሳቤ እንደሆነ እናምናለን። በተለይም በስልጣን ላይ ያለው የብልጽግና ቡድን መሰረተ ትርክታቸው የት በዋናነት የተመሰረተው በሐሰትና በመረጃ አልባ ትርክት ላይ ተመስርቶ የተቀነቀነውን የጥንቷን አቢሲኒያንና የትግራይና የአማራን ህዝብ እንደ ቅኝ ገዥ ፈርጆ ያንንም የሐሰት ትርክትም ዛሬ በተራይ እቀለብሰዋለሁ ብሎ የተነሳ እጅግ አደገኛ ቡድን መሆኑ ነው። ለዚህም የሐሰት ትርክቱ ሽፋን መላውን የኦሮሞን ህዝብ የማይወክልን የኦሮሞን ማሳቤን እንደ ሽፋን በመጠቀም ለዚህም ዓላማ መሳካት እንቅፋት ይሆኑኛል ያለውን የትግራይና የአማራን ህዝብ በቅድሚያ ለማጥፋት መነሳቱ በዋናነት የሰሜናዊነት እሳቤ ለመቀንቀኑ ትልቁን አስተዋጽኦ አድርጓል ማለት ይቻላል። በመሆኑ ቀደም ሲል በመግቢያችን በተመለከት ነው የጠቅላይ ሚኒስትሩ የኦሮምኛ ንግግር መሰረት የአማር የትግራይ ህዝብ ራሱን ከተጋረጠበት የለውና እና ይታደግ ዘንድ በህብረት የመቆሙ ዋነኛ ምክንያት መሆኑንና ሁለቱንም በማጥፋት ለማትረፍ የታሰበው የፖለቲካ ትርፍንም በመረዳት ምክንያት መሆኑን የመርሃ ግብራችን ተከታታዮች ከዚህ ቀጥሎ አብረን እንመለከታለን። መልካም ቆይታ ይሁንላችሁ። ያሉ ልጆቻችን የኔ አሁን የወንድም የልጅ እዚያ ሄዶ መከራውን አይቶ የሰራውን ቤት ቢያት ተራም ወተለቃነ ተብሎ ጠንካራ ቤት ሰርቶ ነበር። ያው ሁሉ እየፈረሰ ጎዳና ተዳዳሪ የሆነ ድንኳን እየጣለ ተቀምጧል። እንደ ይኸው እንዲህ የሚያደርግ መንግስት እንዲህ ያደርጋል። አንድ ቤተሰብ ይለያያል። እንደገና ድጋሚ ይኸውትላችሁ አሁን ያለንበትን ተመርከቱ። ማተፍቱ ሃይማኖት ለውጡ የሚልበት አያስቀማት ነው። እና በዚህ የተነሳ ነው ሁሉም የተነሳ ሁላችንም ስሜት ስሜት አለ

የእንዲህ የቆጨው ሕዝብ ይሄ የተመሳቀ በየቦታው የወደቀ ሕዝብ የታረደው ውበት ወገኑ ሕዝብ ይሄ የተመሳቀ በየቦታው የወደቀ ሕዝብ የታረደው ውበት ወገኑ ንብረቱን ለቅቆ የመጣ ሰው መድረሻ አውጥቶ የተንጓደነ ሰው ይጣበናል ብሎ ነው አሁን ይህ መንግስት አስተዳድራለህ ብሎ የሚመካ እንዴት ሆኖ ነው ሚጣበናል እሱ ያበራሸውን ዛሬ እንዲህ የሚያሰቃዩ እና ያኛው ይቀጥላል የምንልክ ሰዎች ታሳስተናል አሁን እዩት ያን የመሳሰለ ነገር ነው ያለው ያ እንዴት ሆኖ ያ የታረደበት ልጅ የታረደበት ወገኑ የታረደበት ንብረቱን ቤቱን ለቆ የመጣበት ያ ያ እንዴት ይሁን፣ እንዴት ሆኖ ነው ያ ተጠራቅቦ ሰላማዊ ሆኖ ለሰውዬው ተገኝ ሆኖ የሚሆን? እና አሁንም ቢሆን ወደ ደር ሀሳብ የምንርሶች ስህተተኞች ነን እንድንመለስ ትግራችንን ከእንዲሳ ሰዎች ጋር በየአቅጣጫው እናድርግ። አንድ ምን ሆን እስካሁን ይቆይ ነበር። ለምንድን ነው የእኛ ልጅ ሸውከኛ የሆነ የሚል? ሸውከኛ እንሁን ኑሮ ለጋራ ነው፣ ለኒ ሰዎች ብቻ አይደለም። አንድ እንሁን አንድ እንድሆን። የኔን ቦታ ወረቤት ነው የሚያውቀው መውጫ መግቢያን እንጂ ማን ያውቀዋል? ያሳዲ ያመጣው እኛ እንድትሆን ወንድ ባትኩል ያውቀው አውቀው አይዟችሁ እየተባለ የኖርን ሰቦች ሰነድ አልባ እንዳትሆኑ፣ ሰነድ አልባ አስገቡ ተብለን ለቦ አስገብተናል። ማንደገና ደግሞ አሁን ደግሞ አደነች አበበ እቺ መንገዱ ከጠረጋችሁ ደግሞ ጀምሮ እናንተ ተጎታ አዲስ አበባ ጫፍ ቁጥ ብላችሁ እናቶች ተጎታችኋል። ጀሪካን ጎናችሁ ቀዶታል። ለእኛ እንዳዘነ ማለት ነው። ወደ ኦሮሚያ ተካለለ ኦሮሚያ አሙሙ ነው ወይ በላችሁ። ንብረታችሁ እንዳትሸጡ፣ ቤታችሁ እንዳትሸጡ ትኖራላችሁ። እናንተ ደካሞች ናችሁ፣ ውሃ እናስገባላችኋለን። እናስገባ ማብራት እናስገባ ማብራት አለን እኛ የለፋንበት የደከምንበት ጉርበታችን ሙሳት ያደረግንበት እኛ እኮ ትላንት ገው ጠረቃ ይሄ መንግስት ጨረቃ በሰማይ እንጂ በምድር ያለው የለም ያለው ሰውዬ ዛሬ ህዝቡን ምን እያደረገ ነው እኔስ እድሜን ጨርሻለሁ ህፃናቶች ትምህርት ቤት ሄደው እስከሚመለሱ ቤት ፈርሶባቸው ያልተገኙ ህፃናቶች አሉ ነዋሪዎቹ እንደሚሉት በቤት ፈረሰው ምክንያት ልጆቻቸው በተለያዩ ዘመድ አዝማር ቤት አስጠግተዋቸው ነው ያሉት ልጆቻቸውም ትምህርት ቤት ከሄዱ ቆይተዋል አክለውም ነዋሪዎቹ ለሊት ንብረታችንን በምንጠብቅበት ሰዓት እየመጡ አካላዊ ጉዳት ያደርሱብናል ሲሉ አቤቱታቸውን አሰምተዋል ቤት ካአከራየ አስራ አምስት ሺህ እና የሶስት ወር እስራት ቅጣት ይቀጣል። ማን ያስጠጋን? እኛ ወደ ስንጠጋ እኒም ከብቶች አሉኝ፣ ከብቶችን የት ላድርጋቸው? ቤት አለን ብዬ ከብቶች አሉኝ፣ የት ላድርጋቸው? እኔስ ወደ አንዱ ጉድጓድ እገባለሁ፣ እነሱ ምን ይብላቸው? የት እንሰደድ? አገራችን አለ ኢትዮጵያ። ከውጭ ለጉራቸውን ከውጭ ያስገባሉ፣ እኛ ግን ለጅብ ሰጡን። ለጅብ ለጅብ፣ ሰው ካለ አከራዬ፣ የተጠጋችሁ ሰው ካለ 15000 ብር፣ 15000 እና ቅጣት፣ የተባለ ሰው በሩ ዘግቶ ዘግቶ ተጠብቆ ነው ያለው። ቤት እንኳን ሲፈርስ ሁለት ስምንት እኮ ቤት ፈርሶብናል። የዛን እኮ ገበሬ ቡና እያፈላ ቆሎ እየቆላ እየተቀበለስ፣ ዛሬ ግን ሁሉም ፈርቶ በየቤቱ ተደብቋል። መንግስት ካለ የኢትዮጵያ መንግስት የሚያስተዳድራ ከሆነ ይድረስልን የሚለው ነገር የለም። ልጆች አሁን እና ማታም ደግሞ መቼ ያለብን የሚመታ ይመጣብናል። እንደ ምን እንደሚሻ ቶዮታ ገባለን እኮ ግራ ገብቶናል። እውነቴን ነው። ምንሽ አካል ጉዳቶች አሉ። ራሶች አሉ። ትላንት የወለዱ አራሶች አሉ። አራስ ምን ሰራለሽ? በቃ እዚህ ጋር ውጪልኝ፣ አይመለከትሽ፣ እቃሽ ልጅ ብሎ ይላሉ። እቃ ስታውጪ ደሞ እቃሽ ልጅ አይቻሉም። መግባት መውጣት አቃተን። አሁን እቃችን አሁን ባለቤቶቻችን እኛ ማዶ ነው ያሉት ባለቤቶቻችን ጋር መግባት አልቻልንም። ተመለሱ ብሎ መንገዱ ጋር እንዳገባ ፈለጉት። ሞባይል እንኳን ስታናግር ግዜ ሞባይል እየቀረሽ የመሰላቸው ሞባይል እንኳን ይወስዱብናል። ምን ምን ምን ደርስበት ነው ያጣነው። ድህነትን ለማጥፋት ሲባል ዳሃ ላይ ተጽዕኖ ማሳደር አለብን ሚገርምክ እዛ ውስጥም እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት እዛ ውስጥም እያሉ ደሀ ናቸው። ሁለት ነገር ነው ያለው እዛ ውስጥ ደሀ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ደሀ ሆኖ ሌጋል ናቸው። ባሉበት ኖሮ ባሉበት ኖሮ አሁን ሌጋሊ ደሀ ናቸው። የአሁን የኦሮሞ ባለስልጣናት በልማት ጉብኝት ስም በጅማ ከተማ ጥልቅ የሆነና ልዩ የግምገማ ስብሰባ አድርገዋል። የስብሰባው አንኳር አጀንዳዎች ሁለት እንደነበሩ ነው ለማወቅ የተቻለው። የትግራይ ክልልንና የዋትን ጉዳይ ማንስተው የዋትን እብሪት በመረጡት መንገድ በፈጸምነው ብስለት የተሞላበት የጦርነት አመራር ማስተንፈስ በመቻሉ እያንዳንዱ እንቅስቃሴያቸው በእኛ በጎ ፍቃድ ብቻ እንዲሆን አድርገናል። ፕሪቶሪያ ስምምነት በኋላ በስራ ነው የተጠና የፖለቲካ ስራ ህወሀት እርስ በርሱ እንዲባል አድርገነዋል። በአጠቃላይ ለሀያ ሰባት ዓመታት የኢትዮጵያ የፖለቲካ የስበት ማዕከል የነበረው የትግራይ ክልልና ህዝብ ለመንግስታችን ስጋት በማይሆንበት ደረጃ አውርደነዋል። ይህም በየትኛውም የመሥዋዕትነት መለኪያ ሊመዘን የማይችል የኦሮሞ ህዝብ የትግል ስኬት ተደርጎ የሚወሰድ ይሆናል። የአማራ ክልልን በተመለከተ በለውጡ ከፍተኛ የውስጥ ፓርቲ ትግል ያደረጉትንና በለውጡ ሂደት ሚና አለን የሚሉትን እንዲሁም በክልሉ መዋቅር ውስጥ ከፍተኛ ድጋፍና ተሰሚነት የነበራቸውን አመራሮች ህብረ ብሔራዊነትን የማይቀበሉ በሚል አራግፈናቸዋል። በየደረጃው ያሉና የአማራ ህዝብ ጥያቄዎችንና በደሎችን አጀንዳ የሚያደርጉ ቀሪ አመራሮችን ደግሞ የነጠላ ትርክት ሰለባ ናችሁ በሚል ከብልጽግና መርህ አንጻር እየገመገምን እናሰናብታቸዋለን። አሁን በኃላፊነት ያሉ አብዛኞቹ የአማራ ክልል አመራሮች ከህዝባቸው እየተነጠሉና ከግል ፍላጎታቸው በላይ ስለማያስቡ እኛ የምንላቸውን ብቻ እየፈጸሙ ናቸው። በቀጣይም የኦርቶዶክስ ሲኖዶስን እኛ በምንፈልጋቸው መሪዎች ለመቆጣጠር በተጠና መንገድ በመስራት ላይ እንገኛለን። ተደብቆ ትግሬ ነው የሚለው ሚዲያ ላይ ሲመጣ ትግራዋይ ትግራይ ነው የሚለው ተጋሩ ነው የሚለው እና ትግሬ ነው ያለው። በዚህ መድረክ ላይ ትግሬን ያንበረከከ የለም ከኦሮሞ በስተቀር ነው ያላቸው እና ኦሮሞን ያንበረከከው ትግሬን ያለ ከእኔ በስተቀር፣ ሚዲያዎች በሙሉ የዘገቡት ከእኔ በስተቀር ትግሬን ያንበረከከ የለም በሚለው ዜና ፕሮግራሞቻቸው ላይ የቀረጹት በዚህ ነው። ቋንቋ የተጠቀመው ግን ሰውየው ትግሬን ያንበረከከ በታሪክ የለም። ታሪክ አገላብጡ፣ መጽሐፍ አገላብጡ። የኦሮሞ ህዝብን ያንበረከከው ኦሮሞን ያንበረከከው ነው ያለ ታሪክ አገላብጡ። የታሪክ ድርሰት ማገላብ ትችላላችሁ። ይሄ ታሪክ በታሪክ የተመዘገበ ነው። ከኦሮሞ በላይ ከኦሮሞ በስተቀር ትግሬን ያንበረከከ የለም እና ከትግሬ ጋር ገጥሞ ነው ቃል በቃል ደግሞ ያለው፣ ከትግሬ ጋር ገጥሞ ያሸነፈ የለም በኢትዮጵያ ያለፉት መንግስታት። አሁንም ይላል ትልቁ ዜና አሁን ነው ከዚህ በኋላ ይላል፣ ከዚህ በኋላ ከትግሬ ሳርቫይ ማድረግ የሚችሉት ከነሱ ሳርቫይ የሚያደርግ የሚችሉት ከእኔ ጋር የሚቆይ ብቻ ናቸው እንጂ ሳርቫይ የሚያደርግ ትግራይ የለም። ውድ የመርሃ ግብራችን ተከታታዮች ላለፉት ስድስትና ሰባት ዓመታት በተመለከትነው ሁኔታ ዜጎች በማንነትና በዘራቸው ምክንያት እየተለዩ ሲሳደዱ ከርመዋል። በተለይም የገዥው ቡድን ማጥፋት አለብኝ ብሎ የተነሳውን የሰሜንን ሕዝብ በተመለከተ ቁጥር ስፍር ሌላው አሰቃቂ ወንጀልን ሲፈጽምባቸው መክረሙን ሳያንሰው ለደረሰውን በደል በተመለከትነው ሁኔታ ፍጹም ከአንድ መንግስት በማይጠበቅ መልኩ የሰጡትን ምላሻቸውን ከመታዘብ አልፎ የፈጸሙትን በታሪክ የማይረሳን ተግባር ሁላችንን ልንረዳው ይገባል እንላለን። በዚህም የተነሳ ማንነታችንን፣ ባህላችንን፣ ሃይማኖታችንን ኦሮሞማ በሚል የሐሰት ትርክት እሳቤ ሊያጠፋን የተነሳውን ኃይል ለመመከት አንድነት ከምንጊዜውም በላይ አስፈላጊ ሆኖ በመገኘቱ ምክንያት የችግሩ ተጠቂ የሆነን ሰሜናውያን የማበራችን ሚስጥር ይህ መሆኑ ሊታወቅ ሌላውም ሊረዳውና ሊያግዘው የሚገባ ነው እንላለን። እኛም ህዝባችንን እናውቃል

የሰዎቹ የኔሽን ቢልዲንግ ሙከራ አቦርት ሆኗል። ከመቶ ዓመት በላይ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት የሚለው ውድቅ ሆኗል። አሁን እንደ ኦሮሞ እኛን የምትመስል ኢትዮጵያን እንደገና ለመገንባት በሁሉም ስትራክቸሮች ውስጥ ኦሮሞማን ለማስረጽ እድላለን። እሱ ላይ እየሠራን ነው። እውነትን ይዘን የኦሮሞን ሕዝብ ይዘን ኦሮሞንና ኦሮሚያን እንገነባለን። ኢትዮጵያን እንደምንፈልጋት አድርገን እንፈጥራታለን።